ዜና ህልፈት ወይዘሮ ህወሓት ወልደትህነግ ከአባታቸው ከአቶ ሻቢ ሽብሩ ና ከእናታቸው ከወይዘሮ ግብፅ አለም ገብረ አፍራሽ አስመራ ውስጥ ተጸንሰው የካቲት 11 ቀን 1966 ዓ ም በደደቢት ወረዳ ተወለዱ። ሟች ወይዘሮ ህወሓት ባደረባቸው ከፍተኛ የአይዲዮሎጂ ህመም ምክንያት በብልጽግና ሪፈራል ሆስፒታል የንቅለ ተከላ ቀዶ ጥገና ህክምና ሲደረግላቸው ቢቆይም ከህመማቸው ሊያገግሙ ባለመቻላቸው በተወለዱ በ51 ዓመታቸው ትላንት ግንቦት 6 ቀን 2017 ዓ ም ከዚህ ዓለም በሞት ተለይተዋል። የወይዘሮ ህዋት ቀብር ስነ ስርዓት በተጸነሱበት የኤርትራ ከርሰ ምድር ይፈጸማል ተብሎ ይጠበቃል። ከወይዘሮ ህዋት ጋር በጽማዶ እና በጥማር ትብብር ሲሰሩ ለነበሩ የሻቢያ ና ፋኖ አጋሮቻቸው ሁሉ ፈጣሪ መጽናናትን እንዲሰጣቸው እንመኛለን። ዜና ህልፈት ወይዘሮ ህወሓት ወልደ ትህነግ ከአባታቸው ከአቶ ሻዕቢ ሽብሩ ና ከእናታቸው ከወይዘሮ ግብፅ አለም ገብረ አፍራሽ አስመራ ውስጥ ተጸንሰው የካቲት 11 ቀን 1966 ዓ ም በደደቢት ወረዳ ተወለዱ። ሟች ወይዘሮ ህወሓት ባደረባቸው ከፍተኛ የአይዲዮሎጂ ህመም ምክንያት በብልጽግና ሪፈራል ሆስፒታል የንቅለ ተከላ ቀዶ ጥገና ህክምና ሲደረግላቸው ቢቆይም ከህመማቸው ሊያገግሙ ባለመቻላቸው በተወለዱ በ51 ዓመታቸው ትላንት ግንቦት 6 ቀን 2017 ዓ ም ከዚህ ዓለም በሞት ተለይተዋል። የወይዘሮ ህዋት ቀብር ስነ ስርዓት በተጸነሱበት የኤርትራ ከርሰ ምድር ይፈጸማል ተብሎ ይጠበቃል። ከወይዘሮ ህዋት ጋር በጽማዶና በጥማር ትብብር ሲሰሩ ለነበሩ የሻቢያና ፋኖ አጋሮቻቸው ሁሉ ፈጣሪ መጽናናትን እንዲሰጣቸው እንመኛለን።